ከባድ ስህተት ሰራ፣ ተምቹ አቶ ኖላዊን ከፍ ዘቅ አድርጎ ተሳደበ። ትሰማኛለህ ከማለት የተነሳ የእውነት እኔን እንደ ልጅህማ ብታይ ኑሮ እንደ ሀናማ ብታይ ኑሮ የእኔን ስሜት በተረዳህና ስሜቴን ባከበርኩ ኑሮ አንተ ግን የራስ ህ ልጅ ስሜት ብቻ ነው የምታከብረው አሁን ከተቀመክበት ተነስ ብሎ አዋረደው አቶ ኖላዊ ልክ እንደ ልጅ ይቅርታ ተደፍቶ ይቅርታ ቢጠይቀውም እንኳ ተምቹ ግን ይቅርታውን መቀበል አልፈልግም ጭራሽ ይባስ ብሎ ሂድልኝ ካጠገቤ እንዳንተ አይነት ሰው አያስፈልገኝም እኔና አሴር እንደው ድሮ የሚያደግነው እጎዳና ላይ ነው አሁንም ጎዳና ላይ መሆናችን ምንም ያህል አይጎዳንም፣ ብሎ ልክ ልኩን ነገረው። ሀኒቾ ሀኒቾ ምን ገጠማት? በስተመጨረሻ መጨረሻ ሀኒቾ እንግዲህ በሁለት ሰው ፍቅር እብድ ጭልል ብላለች። እሱም ደግሞ በአሴርና እንዲሁም ደግሞ በእዝራ ፍቅር ነው። እናም ሰላምዬ እባክሻንዬ ስሜትሽን በደንብ አዳምጪው፣ ምክንያቱም አሲርም በጣም መልካምና ጥሩ ልጅ ነው እያልሽ ነው። በሌላ በኩል ደግሞ እዝራ ግን ደግሞ ምንም የሌለው ደሃ ከምታፈቅሪ የምሬ ነው ምልሽ፣ እዝራን አፍቅረሽ ሀብታም ነው ቆንጆ ነው፣ እሱን አፍቅረሽ ብትኖሪ ይሻልሻል ብላ ሰላምዬ ሀሳብና አስተያየት ሰጠች። ሀንቾ ሰላምዬን ትሰምኛለሽ እኔ የሰውን ልጅ በሀብትና በንብረት አልወስንም፣ ነገር ግን ከእዝራም ሆነ እንዲሁም ደግሞ ከአሴር ምን እንደያዘኝ አላውቅም። እስከማውቀው ድረስ አሴርም ሆነ እዝራ ለኔ መልካም ልጆች ናቸው በማለት መለሰች። አቶ መስፍን እንዲሁም ምላሴ ሆነው ወደ አቶ ኖላዊ ቤት ሰተት ብለው ገቡ። እንዴት ናችሁ? ደህና ናችሁ ወይ? ብለው ሰላምታቸውን ከተቀያየሩ በኋላ ከዛን ምን እግር ጣላችሁ? ብሎ ሲጠይቃቸው እነሱም ደግሞ አንድ ነገር እናስቸግርህ ነበር። ማለቴ ወይዘሮ ባዩሽ እንድታሰረች ታውቃለህ? አዎ በደንብ ነው ማውቀው። ስለዚህ የወይዘሮ ባዩሽን መረጃ በሙሉ እንድትሰጠን እንፈልጋለን። ምን አይነት መረጃ? ያለውን ነገር እኮ ለሀንዬ ሰጥቻታለሁኝ። ማለት ፎቶውን? አዎ፣ ከዛ ሌላማ ምን አለኝ ብሎ ተናገረ። ከዛን ለማንኛውም ግን አመሰግናለሁ ብሎ ሲለው አረ ምንም ችግር የለውም አንድዬ እኮ የኔ ስ ልጅ አይደለች እንዴ? ስለዚህ ያና እውነት ሲወጣላት እኮ ደስ ይለኛል። ደግሞም የእውነትም የሃና እናትና አባት እናንተ በመሆናችሁም ደስተኛም ሁኜ ሳለ ነገር ግን ባዮች ላጠፋችሁ ጥፋትና በዛ ላይ በሷ ላይ የጠፋው ነፍስ ለሱ ደግሞ በእርግጠኝነት እንድትቀጣ እፈልጋለሁ ብሎ አቶ ኖላዊ አስተያየት ሰጠ። እሳቸውም ደግሞ እሺ እንደዛ ከሆነ ካሁን በኋላ በምችለው ነገር በሙሉ እኔ እረዳችኋለሁኝ አላቸው። እሽ ብለው ወደ ቤት ሄደ። ባዩሽ ባዩሽ እንግዲህ እስር ቤት ሆና ምላሴ ሂዶ በጠየቀባት ሰዓት ምንም አታመጣም፣ እንደውም ከዚህ በኋላ ጦርነቱ በይፋ ስለሆነ ቤተሰቦችህን ታዘጋጁ በላቸው ብላ ጭራሽ መልእክት ላከች እናም ምላሴ ደንግጦ ለሀንቾ ሲነግራት፣ ቆይቼ ባዩሽ የምትባል ሴትዮ እውነትም ከጠበትኳት በላይ አረመኔና ጨካኝ ሴትዮ ነች። እና ደግሞ አሁን ምን ፈልጋ ነው እንደዚህ ያለችው? ብላ ስትለው አላውቅም ሀንዬ እህቴ፣ ብቻ ግን እንደዚህ ብላለች። ለምንድን ነው ልታስገድኝ የፈለግሽው? ብዬ ብላት ምንም አልመሰላትም። ጭራሽ እናቴንማ የምታውቃት ሁሉ አይመስልም እኮ፣ ብታያት ብቻ የሆነ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 የዛሬው የእውነት እጅግ ቦምብ እየፈነዳበት ነው። ምክንያቱም ሀንቾ እና እንዲሁም ደግሞ ተምቹ ደወለላት እና አንቺ ፋራ እንዴት ነሽ ብሎ ሲላት፣ ፋራ ሳንተ። ቆይ እናንተ ልጆች ይህን ፋራ የሚባለውን ነገር ተውኝ ብያል ነበር እንዴ። እንዴ፣ ስግጥ ያልሻ ፋራ። ታዲያ ምን ብዬ እንድሰጥሽ ፈልገሻል? ሀሳብ እና አስተያየት ነሽ እኮ። አይ በፍጹም እኔም አይደለሁ። አባቴም ደግሞ ሰገጤ አይደለም። አባትሽማ እልም ያለው ሰገጤ ነው። ምን ማለት ነው? ቆይ አሁን ለምን እንደደወልክ አትነግረኝም? እንደ እውነት ለመናገር የደወልኩትስ አንድ ነገር ልነግርሽ ነው። ምንድን ነው? ያ ሰገጤ አባትሽ ቦርሳውን አምጥቶታል ማለት። የት ነው ያመጣው? የት ይመስልሻል? እናንተ ጋ ነዋ። አልገባኝም። ነገርኩሽ እንግዲህ እናትሽ ጋ ሌላኛው ቤትሽ ጋ አምጥቶታል ማለት ነው። ምን አዎ እንግዲህ ፋዘር የሚሰራው ሲያጣ ዝም ብሎ ቤቱን ሲፈትሽ የሆነ ቦርሳ አገኘ። እናም ደግሞ ያንቺ ነው ብሎ አመጣው። ስለዚህ እንድታመጭልኝ እፈልጋለሁኝ ብሎ ተናገረ። ሀንቹም ደግሞ እሺ እንደዛ ከሆነ አመጣልሃለሁኝ ብላ ቃል ገባችለት። በሌላ በኩል ተምቹ ቆይ እርግብ ግን ምን ያህል ሚስኪንና የዋህ ሴት ነች እያለ በራሱ መደመም ጀመረ እናም እኔ ለነገሩ በዚያው ከቀጠልኩኝ መጨለል አይቀርም አለና ለነገሩ ልጨልል ማለቴ ምን ችግርአለሁ አላድር እንዴ ጆሮ ምንም ሳይቀምስ የጨለለው እኔስ ደግሞ በደንብ አድርጌ ቀምሻታአለሁ ትለሳለሳለች ምናምን እያለ ብቻ ግን ስለ ስሜቱ ቅልጥ ያለ ነገር ብቻውን ማለም ጀመረ ከዛ እረ፣ ንቃ ንቃ ተምቹ፣ ይሄማ ያዋጣም። ምክንያቱም እሷ እንደሆነች ቦርሳውን ሳትይዝ በፍጹም እዝች ቤት ብር እንዳትል ብላለች። ያንን ቦርሳ የግድ ማገኘት አለብኝ ብሎ ሲል አቶ ኖላዊ መጣና ልጅህ፣ ቅድም በተናገርኩ ነገር ይቅርታ ብሎ ሲጠይቀው ስለምን ይቅርታ ነው ፋያው? እኔ ይቅርታህን አልፈልግም። የምፈልገው ቦርሳውን ነው። ምን አው እና ታዲያ እናንተ ስለ እኔ ስሜት አይጨንቃችሁ። አረ እንደዛ አትበል አባት ጥፋቱን አምኖ አምኖ ይቅርታ ከጠየቀህ አንተ መቀበል ነው እንጂ እንጃ ግራንጃ ይጠቅማል ብለህ ነው እንዴ? ብሎ በሚያሳዝን ፊቱ ቢናገረውም ታምቹ ግን በጣም ተቆጥቶ ወደ ቤቱ መለሰው። ከዛም አቶ ኖላዊ አንድ ነገር አስታወሰ። እሱም እዚህ ሁላ ኮተት ውስጥ የገባው ዙሮ በሃንቾ ምክንያት ነው። ስለዚህ ልረዳው ሞከረ። እናም ዝም ብሎ በሚያስብበት ሰዓት ብድግ አለና አቶ ኖላዊ ዝም ብሎ በቃ ሄድኩኝ፣ ለማንኛውም እንደዛ ከሆነ ያው ቦርሳው መቷል ቤት ብሎ አለው። ምን? አዎ፣ እየቀለድክብኝ? ባልሆነ ለምን ብዬ እቀልዳለሁ? እንግዲህ መተህ ከወሰድክ መውሰር ከፈለክ ና መተህ ውሰድ። እናም ደግሞ ትክክል ነው። በፍቅር መካከል ልቀልድ አይገባም ነበር ሲለው፣ እሺ እንደዛ ከሆነ ብሎ መለሰለት። ሰላምዬ ሰላምዬና ሀኒቾ እያወሩ ባሉበት ሰዓት፣ ሀኒቾ ደግሞ እባክሽ ስሜትሽን ብታዳምጩ ይሻልሻል። ሰላምዬ ነገርኩሽኮ፣ እኔ ምንም አይነት ፍቅር አልያዘኝም። እና ታዲያ ፍቅር ሳይዝሽ ነው እንደዚህ መደበር? እንደዚህ ደግሞ በቃ የሚታይብሻል እኮ እፊትሽ ላይ እኮ የሚነበብ ነገር ነው። እንዴ ታዲያ ፊቴ ላይ ቢነበብ፣ እፊቴ ላይ ምን አነበብሽ? በፍጹም ፍጹም፣ እፊቴ ላይ እያነበብሽ ሁሉ ውሸት ነው። አረ እባክሽ እንደዛ ነው። እኔ ከሁለቱም ፍቅር አልያዘኝም። እሺ እንደዛ ከሆኑ እንግዲህ አሴርንም አንዷ እዝራንም ደግሞ ያቺ ጽዮን የምትባል ሲቀድሞሽ፣ ያን ጊዜ ቁጭ ብለሽ ታለቅሻለሽ። አረ እንደዛ አይባልም። አያይ እንግዳማ ሀና ትመጣለች እያሉ ቁጭ ብለው ይጠብቁሻል ማለት ነው። ብቻ ግን ትገርሚያለሽ፣ እያለች ሰላምዬ ሳቀችባት። ወይዘሮ ሜላት ወይዘሮ ሜላት በተሰበሰቡበት ምሳ እየበሉ መሄድ እፈልጋለሁ አለች። እንዴ የት ነው የምትሄጁ? ሜሉ ባዩሽን ጥየቃ። ምን እኔ ምልሽ አንቺ ሴትዮ አብደሻል እንዴ? ጭራሽ ባዩሽን ጥየቃ ትያለሽ? እናንተ ሰውዬ ምን ሆናችሁ ነው አሁን? ሀ ሰላምዬ ተነሳች እና ማዬ፣ አብደሻል አይደለም እንዴት እንደዚህ ታደርጊያለሽ? አረ ይባልም እናትሽም፣ ብሎ መስፍን ተቆጣት። አቶ መስፍን፣ እዛ ሂዳ አንጅቷን የሚበላ ቃል ስትናገራት እኮ እናቴ ክሱን አንስታላ ከእስር ቤት ልታስወጣን ነው። የእናቴን ጸባይ እያወቅ እንዴት እንደዚህ ታላለህ? አባዬ አለችው። ሰላም እረፊ ብሎ ሲላት፣ መላሴ ነገሩ ልክ ነህ። እኔ እኮ በቤተሰብ ባህል ጣልቃ ባልገባ ጥሩ ነው። ምክንያቱም እኔ የምለውን ስለማትሰሙ፣ እራሳቸው የፈለጋችሁትን ስለምታስቡ እና ስለምታቅዱ እኔ መሄድ አለብኝ ብላ ተናዳ ሄደች። ሀኒቾ ይህን የሰማችው ሀኒቾ እማዬ አስበሽበታል? ግን አዎ ሀንዬ፣ ሁሉንም ነገር አስቤበታለሁ እና የእውነትም ባዩሽ ድን ብላለን ካደረገቻት በኋላ ባዩሽ ክፉ ሰው መሆኗን አውቅያለሁ። ድም ብላልኮ ለስንት ቀን እንቅልፍ እንዳጣች እና እጇን የቆረጠቻት እሷ እንደሆነች እንዲሁም እያስፈራራች ከዚህ ከቤት ሚስጥር እንደወጣ ያደረገቻት የቤት አጋዥ እንኳ መንከባከብና ስራዋን በሰላም እንድትሰራ አላደረግኩም። የዚህ ሁሉ መንስኤ ደግሞ እኔ ነኝ። እያንዳንዱ ነገር ልጠይቃትና ላጠምዳት ይገባል ብላ አለች። አቶ ኖላዊ መጥቶ ወደ ና ሀንቾ ቤት በሚያወራበት ሰዓት ድን ብላል። ግን ማን እያበሰለልህ ነው ብላ ጠየቀችው። ምን ማለት ነው ሀንዬ? የናታ ውሎዋም አዳሯም እዚህ ነው። መቼ መታ ነው ታዲያ ሀንዬ የምትንከባከብህ። ልጄን እያሳማሽን ባልሆነ። አረ እንደዛ አይደለም። ስለዚህ ሀንዬ የግድ እሷን ማጥመድ ይኖርብኛል። እንደዛ ከሆነ ሽማዬ፣ አንቺ ባልሽው ነገር በሙሉ እስማማለሁ ብላ ሀንቾና እንዲሁም ደግሞ ወይዘሮ ሜላት ተስማሙ። ሰላምዬ እስከ መቼ ድረስ ነው ግን ሀንዬ እንደዚህ ምግብ የምትሰሪው ለአባትሽ? ምን ምን ማለት ፈልገሽ ነው? ለትንሽ ቀን ነዋ። ከዚያም በኋላ እኮ እኔ ራሴ ጠቅዬ እገባለሁ። ምን እኛን ትተሽ እንዴ ሰላምዬ? እናንተ እኮ ቤተሰብ ናችሁ። ማለት አንቺ አይደለሽም እንዴ? ብሆንም አባዬ እኮ ብቻውን ነው። ስለዚህ ምንም ችግር የለውም አባዬን ትቼ የትም አልሄድም እናንተንም አልመርጥም ብላ ስትላት፣ ሰላምዬ እኛ ጋር ቢኖርስ አለች። አባዬ ደባልነት አይፈልግም አንገቱ ይቆረጣል እንጂ በፍጹም ብላ አለቻት። አቶ ኖላዊ እንግዲህ ወይዘሮ ባዩሽ በፍጹም ብቻዋን አይደለም ብላ አለች። ምን ማለት ነው አላቅም ብቻ ግን ባዩሽ ብቻዋን ሳትሆን የሆነ አይዞሽ የሚላት አለ። ሀኒቾ እንዳወራችሁ ከሆነ ብዙም ሀብታም አይደለችም፣ ብቻዋን አይደለችም። ለምን እንደሃልክ ሀንዬ እንዳወራችው ከሆነ ብዙም በገንዘብ የሚደግፋት ሰው እንዳለና ብቻዋን እንዳልሆነች ሀንዬ ነግራኝ ነበር። ከአኳኋኗ ራሱ ብዙ ጋርድ አላት። ታውቃዋለህ ጋርዷን? ኧረ ተወኝ የሰማይ ስባሪ ይመስላል። አንድ ጊዜ ስንከታተለው ነበር እና ፎቶውን ይዘን የሆነ መረጃ እንደምናገኝ ተስፋ አደርጋለሁ ሲል መስፍንና ወይዘሮ ሜላት በጣም እናመሰግናለን እውነት ለመናገር ሀንዬ ካለችም በላይ ቅነህ ብለው አሉት። ለምን እንደዚህ ትላላችሁ? እኔ እኮ ምንም አላደረግኩም። ደግሞ ሀንዬ ልጄ ናት። ሀንዬ ያለችው በሙሉ ይሆናል። ሀንዬ ደግሞ በጣም አስተዋይ ናት። ይገርማል። ምክንያቱም አንዳንድ አባት ልጄን ይወስድብኛል ብሎ እንደውም ይሸሽ ነበር። አንተ ግን በተቃራኒው ቀርበህ ሁሉንም ነገር ተጋራህን። አይ ሀንዬ ስለ ራሷ ስለምታቅ ስለ እኔም ስለምታውቅ ትክክለኛ ውሳኔ ትወስናለች። ስለዚህ በዚህ ጉዳይ ምንም የሚጨናነቅበት የለም፣ እናንተም ደግሞ እንድትጨናነቁ አልፈልግም ብሎ መልስ እጥር ምጥርን ያለ መልስ መለሰላቸው። ተምቹ ደንግጦ ቀረ። ምን ይፈጠር ይሆን በቀጣይ ምን